ሰላም፣ ጤና ስትልኝ፣ እንደምናችሁ፣ ደህና ናችሁ ወይ? ሁሉ መልካም ነው? ዛሬ በሶሻል ሚዲያ ላይ በአትሌት ገለቴ ቡርቃና በባለቤቷ በነበረው ታደለ ገብረመድህን መካከል የተፈጠረውን ነገር የሚያሳዩ ብዙ አይነት ዘገባዎች አይቻሉ፣ ሰይፉ ፋንታሁን ላይ አይቻሉ፣ በኦሮሚያ ዜናዎች ላይ አይቻሉ።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 እህታችን አትሌት ገለቴ ቡርቃ የኔ ቤተሰብ ከሆነ ሰው ጋር ትዳር የመሰረቱት በሚሊኒየም ነው። እኔ የዛ ጊዜ ከሀገር ውጭ የነበርኩ በጮኝነት ጊዜ አንድ ወይም ሁለት ባልበለጠ ጊዜ አይቻቸዋለሁ አንድ ላይ። ከዛ ውጭ ሲጋቡ እኔ ሀገር ቤት አልነበርኩም፣ እና እንደ ማንኛውም ሰው ተዋደው ተጋብቶ ላይፍ ጀመሩ እየኖሩ ነበር። በመሀል ደግሞ ያለመግባባቶች ተፈጠሩ።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 ሌሎች ባልና ሚስት ሲፋቱ ፍርድ ቤት አይሄዱም እንዴ? ለንብረት የእነሱ ምን ልዩነት አለው? እና ዜጎች እኮ እንደሆኑ ማሰብ መልካም ይመስለኛል። ስላዳመጣችሁኝ አመሰግናለሁ። ይቅርታ ፈልጌ አይደለም፣ በጣም ፖሽ ስለተደረኩ ነው የተናገርኩት።